አሰላሙአሌይኩም ራህመቱላሂ በረከቱ። ውድ የሰአዲያ ኢትዮቻናል ተከታዎች እህት ወንድሞቼ እንዴት ናችሁ? ደህና ናችኋ? ተኔጋ ሁሉ ሰላም ነው። እንዴት ናችሁ? እንግዲህ ይህንን ቪዲዮን ሰብስክራይብ ሼር እያደረጋችሁ አበረታቶች ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ እላችኋለሁ። ሁዶች ይህ እስቲ ዛሬ ደግሞ የምንሰራው እንግዲህ ሳሎና አደስ ወይም የምስር ወጥ እንደ ነው መሰለኝ። እንግዲህ ይሄን ይሄን አዘጋጅቻለሁ። ዝገም ሽንኩርት ይሄን ይሄንን ምንድነው በጅንጃ ነው። ይሄንን ፍልፍል ክቢር ያኔ ትልቁ ቃሪያ፣ ካሮት አለኝ፣ ቲማቲም፣ ድንችም። እዚህም ደግሞ ሎቢያ ነው። ይሄም ደግሞ በሚያ ነው። ይሄ ለብቻው እንግዲህ ካዝበራም። ይሄን አዘጋጅቻለሁ፣ አብረን እንሰራለን። ተከታተሉኝ። ሰብስክራይብ ላይክ ያረጋችሁ ተከታተሉ፣ አብረን እንስራው። ውድ ቤተሰቦች እንግዲህ ነው ለማስተሳሰብ አዘጋጅ ነው ደግሞ ፈጭቻው ነው ቲማቴም ደግሞ ነው የምሰራው የምስር ወጥ ወይንም ደግሞ ምንድን ነው ስሙ? አዲስ ሳሎና ይሉታል። ምስር እነሱ እና እዚ ጋር ደግሞ ነጭ ሮዝ ሰራ አለው። እሺ አብረን መስራት ይከታተል ወይም ከሌላው እንግዲህ ከዚህ ይሄ ጠና ይላል ነው። ካሮቱ እና ይሄ ጠና ይላል። ይሄ ተነቆላ ማለት አለበት። ሌላው እንኳ ቶሎ ይበስል ነው። እንግዲህ ይሄ እንዴት ተለመደው የደረቀ ላይሞን ነው፣ ውድ ተመልካቾቼ። እንግዲህ ምስሩን እና ይህንን በአንድ ነው የሚጨምረው፣ እኩል ስለሚበስል ምንም አይለያይም። ዝጋ። ቀይ የሆነው ደግሞ ማጁን ጥማት ወይንም ሳልሰ ወይንም ማዞን ጥማት ጨምርበታል። እሺ፣ ጨምሮ ላይ ነው ትንሽ ውሃ ያስፈልገዋል። እሺ ውዲ ተመልካቾች ይሄን ይመስላል። እንግዲህ ይሄንን እና ነጭ ሩዝ አድርገን አድርገው ይበላሉ ማለት ነው። እንግዲህ የዛሬ ምግቤ ይሄን ይመስል ነበር። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። እንዲሁም እርስ በርሳችን ላይክ ሰብስክራይብ እንተራረግ። ምንም ችግር የለውም አንከፍልበትም። እርስ በርሳችን ማደግ ደግሞ ቅንነት፣ መልካምነት ነው እና ሰብስክራይብ አድርጉኝ። እንዲሁም ደግሞ ኮመንት ጣፉልኝ። ሰብስክራይብ የምታረጉ ልጆች ደግሞ አደርጋችኋለው። ምንም ችግር የለውም። በኮመንት አሳወቁኝ፣ ሰብስክራይብ እንደራረጋለን እና የነበረን ቆይታ ይህንን ይመስል ነበር። የዛሬ ምግቢያችን ይህን ይመስላል። ሰብስክራይብ ሸር እያደረጋችሁ አበረታቱኝ። እንግዲህ መልካም ቆይታ እላችኋለሁ ወዳችኋለሁ አክብራችኋለሁ እንዲሁም አገራችንን ሰላም አላህ ያደርግልን እኛንም በያለንበት አለም ዳርቻው አላህ ሰላማችንን አላህ ይጠብቀን እንላችኋለሁ ማሮቼ መልካም ጊዜ መልካም ቆይታ አመሰግናለሁ